ሀበ ዋምሶ ይባላለው ኢትዮጵያ ጤና መድህን አገልግሎት የሆሳዕና ክላስተር ስፈፌፍ ሀላፍ ወይ በሁለት ሺህ አስራ ስድስት በጀት ዓመት እንዲሁም ማጤማ ስራን ከክልል ንቅናቄ በመጀመር እስከ ታች እስከ ቀበሌ ድረስ ንቅናቄዎችን በማድረግ አጠቃላይ ማጤማ ላይ ወይም ጤና ላይ ሰዎች ጠቃሚ እንደሆኑ ሰፊ ስራዎችን ተሰርተዋል። በዚህም ከቀን ነው ወደ አንድ ኛ አካባቢ ባወራዎች ውስጥ ወደ ሰባት መቶ ሰባ ሁለት ሺህ ስምንት መቶ ስልሳ ሰው አባል ለማማድረግ ተችሏል። ያም ቀደም ስል አባል የነበሩትንና በአዲስ መልክ አባል የሆኑትን በመጨመር ነው። ያም ሲታይ ዕድሳት ሰማንያ ስምንት ፐርሰንት ደርሶ ነበረ። ሁለት ሺህ አስራ ስድስት ላይ ምጣኔ ደግሞ ሰባ ሰባት ፐርሰንት ሲሆን ነው ደረሱ እስከ መጨረሻ ድረስ የሰራ ነው። ሁለት ሺህ አስራ ሰባት ወያጅተ መትል በተመሳሳይ መልኩ ስራዎችን ለመጀመር መጀመሪያ ላይ ክልላዊ ንቅናቄ ከፌደራል ጀምሮ ንቅናቄዎች የተደረግ ነው። ክልላዊ ንቅናቄዎችን በማድረግ ዞና ንቅናቄዎችን፣ ወረዳ ላይ ደግሞ እንዲሁም ጠቅላላ ጉባኤና ንቅናቄ፣ በቀበሌ ደረጃ ንቅናቄ ሰነዶች በመቅረብ ነው የተጀመረው። ያው ስንጀምር

ይህም የሚያሳየው ከዕድሳት አንጻር ስትና ሶስት ፐርሰንት ላይ ደርሰናል። እንዲሁም እንደ አጠቃላይ ደግሞ ምጣኔውን ስናይ ሰባ አምስት ፐርሰንት ላይ ደርሰን ያለ ነው። ከእቅድ አንጻር ሰማንያ አምስት ፐርሰንት ምጣኔ እንደርሳለን ማቅደድ አለ ነው በቀሩት ጊዜያት ውስጥ ማጠቃላይ የወጡ ደረሰኞችም ስንመለሱ እቅዳችን አችግር እንደረጋለን ብለን እናስባለን።